ሴት ልጅ ብትመጣ ምን አለብን? ዛሬ ሁሉም እርሻ በገባበት ጭል ባለበት

ሰደርካት እንደዝም አላፊ አላፊ ቃል ከምንነጋገር ነገ ተነገ ወዲያ ስንት ነገር አስቤ ብዬሽ ነው እንጂ ዝም ብዬሽ መስደድ

እነሱስ በሰላም ሊያወሩ ነው መስላል። እኔ ላይ ስትሆነ ነው ልጅ ስትገ እ የምትንገሻገሽው ወረ ምን ጉዳይ ነው? ወይ ደግሞ በቆሎ አንቺም በባዶ ቤት በቆሎ ልታበቂ እኔም በባዶ ቤት ባበቅለው ምን ዋጋ አለው ብዬ ነው እንጂ እኔማ